አሰላሙ አለይኩም ወረህመቱላሂ ወበረካቱ። ድና የተከበራችሁ ውድ ፋፊ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ ረብል አለሚን። ከእናንተስ ጋር እንዴት ናችሁ? የመዲያም ቅመሞች፣ የቃማ ማሰራት የሚያዛችሁ እንዴት ነው የተሳካላችሁ ነው ወይ ማለት ነው። ብዙ የመዳም ቅመሞች ጭቃማቸው ያው በእጃቸው እያስገቡ ነው እየያዙ ነው። ምናልባት ብሩ ቀለል ያለላቸውም ሊሆኑ ይችላሉ ከባዱንም ብር ተጋፍጠውም ሊሆን ይችላል። ስራ ላይ ከሆኑ በእርግጥ መጋፈጥ አይከብድም ማለት ነው። ያው እንደ እኔ አይነቱ ስራ ፈጥ ነው የሚከብደው እንጂ ማለት ነው። እስኪ ስራ ፈልጉ በዚሁ አጋጣሚ ማለት ነው። አገር እንገባለን ብንል አገር መግቢያ መንገዱ ስርስር አለብንና ስራም ጠፋ ቁጭ ብለናል። ዛሬ እስኪ እንዲያው ቁጭ ብዬ ላውጋችሁ ብዬ ነው ሀዲቃ መጥቻለሁ። ሀዲቃ ነው ያለሁት እንደምታውቁት ማለት ነው። ልጅን ሳጫውት ቆይቼ አሁን ቁጭ ብላ በጣጥስ እየበላች ነው፣ እሷም እዚህ ጋር ቁጭ ብላለች፣ እኔም ቁጭ ብያለሁ ማለት ነው። እና እስኪ ቁጭ ብዬ ላውጋችሁ ብዬ ነው የሆዴ ሆዴም ማለት ነው። እና ወዶችዬ እስኪ ስራ ፈልጉ ማለት ነው። አገሬ እገባለሁ ብዬ ሞክር አልተሳካም። ኢንሻአላህ እኔ ባልኩት ሰዓት ይሆናል እንጂ የማይሳካው፣ ካለፈ ባለ ሰዓት አንድ ቀን ይሳካል ብዬ ተስፋ አለኝ ማለት ነው። ካለፈ ተስፋ አልቆርጥም ግን እኔ ባሰብኩበት ሰዓት ሳይሳካል ቀርቶ ያውቆች ብያለሁ ብዬ አለሁ። ስራም የለኝም ሀገር መግባት አልቻልኩኝም ማለት ነው። አገር ለምን መግባት እንዳልቻልኩ ልንገራችሁ። ያው በዛሬ በነገ ዲስ ኢምባሲው የሚታይ ዲስ ኢምባሲ ካወጣሁት አምስት ወር ሞላው ማለት ነው። ከዛ አምስት ወር ከሞላሁ በኋላ አላስ አንድ ወር ቀረኝ። ስለዚህ በዚች በአንድ ወር ውስጥ ፕሮሰሴን ጨርሼ ወደ ሀገር የመግባት አለብኝ ብዬ ቀጭቀዋ እያልኩኝ እህታችሁ ኤምባሲ ኤምባሲ ሲያህር ደግነቱ ማክሰኞ ሰኞ ሂጄ ለማክሰኞ ተቀጠርኩ ማለት ነው። ለማክሰኞ ተቀጠርኩኝ ሄድኩኝ ማክሰኞ መልሽ ብቻ በተለጣጠቂ ሶስት ቀማ ለሮብ ተቀጠርኩኝ። መልሽ ለአሙስ ማለት ነው እንደዚያ እያሉ ከዛ ሮብ ዕለት ሄድኩኝ። ቀጥታ ሹሜሽን የወሰዱኝ ሹሜሽ ሄድን፣ አሻራ ባስማስሰት አሻራ ያዘኝ ማለት ነው የምን አሻራ ያዘሽ አትሉኝም? ይቃማ ያልተበለቀም ተኮንትራት ተጠፋሁ ዘጠኝ አመቴ ነው ተኮንትራት ተጠፋሁ ዘጠኝ አመቴ ነው ተኸየሉ ዘጠኝ አመት ሙሉ ይቃማ ያልተበለቀም ማለት ነው። የግዴታ ይቃማሽ ስላልተበለቀ አገር መግባት አትችልም። ሰውየው ተደውሎለትም ሆነ ምንም ሰውየው ፈቃደኛ ሆኖ ይቃማውን ተበለቀው በለቀው፣ ካልበለቀው ደግሞ ሁለት ወርም ሶስት ወርም ሊፈጅብሽ ይችላል። ከዛም በኋላ እኛ እንበልቀዋለን፣ ጀዋዛት ተሄዶ በጀዋዛት ይበለቀዋል አሉኝ። ሲደወል ልጅ ተመጫለች ተባልኩኝ። ቤት ቁጭ አልኩ ማለት ነው። በቃ ቀኑን ቀን እየወለደው የልጅ ዲስ ኤምባሲ ላስ አንድ ወር ነበር የቀረው ብያቸዋለኝ። አላስ ሊያልቅ ሆነው ማለት ነው መጨረሻ ላይ ሹመሽ ራሱ ሶስቴ ሄድኩኝ፣ ሹመሽ ራሱ ሶስቴ ነው የሄድኩት ማለት ነው። አየር እየሄደ እየሆነ የአየሩ ድምፅ በጣም እንትን ይላል ማለት ነው። እና ሶስት ቀን ሙሉ ሹመሽ ተመላልሼ መጨረሻ ላይ የልጄ ዲስ ኤምባሲ የሚያልቀው በእንግሊዝ ሰላሳ ነው ጠይም፣ በእንግሊዝ ሰላሳ የልጄ ዲስ ኤምባሲ ያልቃል። ካለስ ቢያንስ አራት ቀን አምስት ቀን ካለኝ ትኬት ቆርጭ እንደምሄድ አውቃለሁ። ትኬት ቆርጣሽ ትሄጃለሽ ብለውኛል ማለት ነውና እሽ ብዬ ሀርኩኝ ማለት ነው። ከዛ ሄጄ ሶስት ነን ሶስት ነን አራት ሰፈር ለአራት ነን ማለት ነው። አራት ነን አራት ሆነን አራት ልጅ ያዝነን አራት አርባ ነን ሙሉ ለሙሉ ይሄር ነው ማለት ነው። በሁለት ባስ ነው ይሄር ነው በአንድ ባስ አስራ አራት በአንድ ባስ ደግሞ ስንት እንዲሆን አላውቅም። ዝሮ እኔ እኔ በገባሁበት ባስ አስራ አራት ነው እና ከዛ ሁሉ ሰው አራት ሰዎች ብቻ ነን ልጅ ያዝ ነው ማለት ነው ልጅ የያዘ ሌላ የለም እና ሴቱ በነገራችን ላይ ወላሂ አሁን ላይ የልጆች ዲስ እምባሲም ዝግ ስለሆነ ነው መሰለኝ። ማሻአላህ ተባረከላህ። ሹማሺ ቀን በቀን ሁለት፣ ሶስት፣ አራት ባስ ይሄዳል፣ ግን ይሁንና አንድ ልጅ የያዘ አታገኙም ማለት ነው። እንደዚህ ዲስ እምባሲ በፊት ያወጡ ምናምን ልጆቻቸው የራሳቸው የሆኑ ናቸው እንጂ ልጅ ይዞ የሚሄድ የለም አሁን ላይ። ሰው ግን መሮታል፣ እየገባ ነው ሀገር። እንደ ጉድ የሚወጣውም በዛው ልክ ነው፣ የሚገባውም በዛው ልክ ነው። ሱብሓነላህ። እና ከዛ እላችኋለሁኝ ሹሜሽ ይደርሰን። በቃ ዛሬ ያልቅልናል፣ ሁሉም ነገር እንጨርሳለን ብለን እኔ ሁሉም የተሟላ ወረቀት አለኝ የኤምባሲ ከኤምባሲ የተሰጠኝ ወረቀት ማለት ነው። እነዚያ ሶስቶች ከኤምባሲ ልጆቻቸው የነሱ ልጆች ለመሆናቸው የፈረሙበት ወረቀት የላቸውም፣ አልተቀበሉም ማለት ነው። ስለዛ የላጤዎች እና የልጆች ልጅ የያዘው ሰው ፕሮሰስ የሚሰራው ያኔ እንትን ስለሆነ የተለያየ ስለሆነ ምን አደረጉ? እኔን መለሱኝ። እንግዲህ የህልውና ጉዳይ ማለት ነው። እነዛኞች ሶስቱ የሴቶች እናት ለመሆናቸው የፈረሙበት የኤምባሲ ወረቀት ስለሌላቸው ብቻ እኔ የተሟላ ወረቀት እያለኝ እኔን መልሶ ከነዛ ጋር መለሰኝ ማለት ነው። በዛ ተናድጄ እየተበሰከሰኩላችሁ ፋፍ ይሁዬ ያዳሬናል። አልተኛሁም። በተለጣጣቂ ነው፣ በተደጋጋሚ ነው ስሄድ የነበረው ኤምባሲ ስመላለስ የነበረውና በቃ የልጅ ዲስ ኤምባሲም ማለቁ ነው። እንደዚህ ቀጠሮ ሲያብዙ ነገ ትመጣላችሁ፣ ነገውኑ ነው የምትመጡት አሉን ማለት ነው። እሺ ያልንና ቀጥታ ኤምባሲ ነው የምትወርዱት። አሁን ኤምባሲ ሄዳችሁ ቁጥር አስራ አራት እንደገና እንደ አዲስ ምት እንትን ምትሉት የምትቀበሉት ወረ እንትን አላችሁ ወረቀታችሁ ላይ ይለጥፍላችኋል፣ ቀን ቀጠሮ ተባልንና እሺ ብለን ቀጭቃ ይዋልኩ እያልኩኝ አረ ቀስ ልሽ አልኩልሽ አጠገቢ ወግጃን ይችላል አጠገቢ አለሁ አለምን ያለ ሱብሃነ ተዓላ ብቻ ነው የሚያቆበ። በነገራችን ላይ መወናጀል አልፈልግም፣ ግን خلاص ያው ጀዋሌን ሰራቆይ ማለት ነው። የዛን ቀን የመጨረሻ ቀን እንግዲህ ጀዋሌን ተሰራቆይ ማለት ነው። በቃ ለምን ነው ወረቀት ይያለ ለምን መለሱኝ? እያልኩ የተፈሰከሰኩኝ ከአየ ሹመይ ደርሰን ኤምባሲ ስንወርድ ጀዋሌን አጣሁት ማለት ናት። እጎን ያለችው በዛ ላይ የሰው ልጅ ዛለ። ስለዚህ ልጅ ይዛለች። የሰው ነው ብላኛለች። እናቲቱን የቻተ ለጠዋት ኤምባሲ አብረን ያረፈር ነው ከናቲ ከልጁ እናት ጋር ማለት ነው። እና ያቺ ሴትዮ ግፍጥ ብላ እርጉዝ ናት፣ ልጅ ይዛለች። ኧረ ሆድሽንም ይመቱሻል፣ ልጁም ገና ደግሞ ህፃን ነው። ልጁንም እንትን አታንገላቸው። ቆይ እነሱ ወርድ ያብቁና ተወርጃለሽ እያልኳት እንደ ተሽቀድ ያድሜ ቅድሚ ያወረድሽ ማለት ነው። እሷ እኔ ደግሞ ልጄ እንቅልፍ ተኝታለች። በዛ ላይ ደግሞ የምንመለሰው ዙሁር ላይ ነው ማለት ነው። በጣም ጠራራ ነው ፀሐይ ነው። እኔ በዚህ በጣም እነሱ ጋር አልጋፋም ቀስ ብዬ ልጅንትን ብዬ እህድ ያለሁ አልኩኝ። ና ወደ ኋላ ቀረሁ ማለት ነው። እሱ ስለካ ላፍ ያለችው በዛን ሰዓት ጀዋሌ ላፍ አርጋ ነው። ጀዋሌ ላፍ አርጋ ጎኒ ነው ያለችው። አታለው የምከፍትበትን የስልኬን ኮድ እራሱ ታውቀዋለች ብዬ ነው የምገምተው ማለት ነው። ምክንያቱም ተጎኔ ናት። ስንመጣም ስንሄድም ተጎኔ ነች። ለልጄ እኔ ደግሞ ለልጄ ጀዋል ስለምሰጣት እያለቀሰችብኝ፣ ቦታው አይመችም። ጥብብብ ብሎ ነው ቁሰው፣ ግማሹ ቁሞ ነው ግማሹ የፕላስቲክ ወንበር እንዲዝ መካከል ላይ ተደርጎለት ቁጭ ብሎ ነው የሚሄደው። ሹሜሽ የምትመላለሱ ሰዎች ምናልባት ታውቃላችሁ። ስለባሱ ጉዳይ አልነግራችሁም ማለት ነው። እና ከዛ ስልኬን ላፋርጋ ጅሪት ለካ ይዛህድ ያለኝ ማለት ነው። የግነቱ ኤምባሲ እንትን አሏት ኤምባሲ ግቢ ብለዋታል። ሰውየዋ መካ ነው የምትሄደው። ሰውየዋ መጥቷል። ሰውዬ ነው የሚወስደኝ ነው ያለችው በሰዓቱ። ከዛ አላችሁ አጅሪት ዞር ዞር ብል ጀዋሌ የለም። ሾፌሩን የባሱን ሹፌር ጀዋሌ ጠፋኝ አልኩት። አሁን ይዘሹ ነበር። አዎ ከፊት ለፊታችን፣ ከእኛም ኋላ፣ ከእኛም ፊት ለፊት ያሉት ሰዎች ደግሞ አዎ ለልጇ ከፍታላት ድምጥ ሁላ ሰምተናል ምናምን ብለው መሰከሩ። እዛው ኤምባሲ ጥለሹ እንደሆነ ምናምን ሲሉ ማለት ነው ከዛ አይ ኤምባሲ ያልጣልኩትም ይዤ መጥቻለሁ። እኛ አልኩኝ ቀጥታ ኤምባሲ ሄድን። ኤምባሲ ገባን ማለት ነው። ውስጥ ስንገባ ቁጥር አስራ አራት ላይ ታዝዛ ስለነበረ እዛ ስለሄደች ቀጥ ብዬ ተከትያት አልኩኝ። ሹፌሩም ተከተለኝ ማለት ነው። ተከተለኝ ሄደና አንቺ ነሽ ተጎና ያለሽው ልጅ ይዛ እንዲዝህ ይሄን ስንት ቀን ሙሉ ስትመላለሳ አታሳዝንሽም? እንዲሉ ሌላ ቀርቶ እንደው የእሷን ጀዋላ አንስተሽ ምትወስሽ ምናምን ሲላት ቶሎ ብላ ቦርሳዋን ከፍታ ነው ያሳየችን ማለት ነው። ጀዋሉን አንድ ጊዜ ሲደወለበት ስልኬን ያውቀዋል እሱ ነው፣ ይሄ ሹፌሩ ነው ደውሎ ራሱ። ይሄ ልጄን እና አላችኋለሁ አለ። ጀዋሏን አለ እንትኑን፣ ቦርሳዋን አለ፣ ጡል ከፍታ ልጄ ወደ እዛ ሄደችብኝ ማለት ነው። ጫወተ ሄደች፣ ጣጥላኝ ሄደች ማለት ነው። ማማ እንዳይጥልሽ ናይ፣ ውዷ ታዲያ እና ከዛ ቦርሳዋን ቶሎ ዘና ከፍታ አሳየች ማለት ነው። በዛም ፍጥነት በዛም ፍጥነት ሸሪሃውን ማውጣት ምናምን አትችልም። ግን ስከፍተው ምን ስል እዛው ጎኗ ስለነበርኩ ታአሊ ማሜ ስላየችኝ ኮዴን ስላወቀችው ኮዴን ከፍታ ተላይ ዘግታው ነው እንጂ የሚሆነው። በዛም ፍጥነት ሸሪሃውን ማውጣት አትችልም ማለት ነው። ሁለት ሸሪሃ ነበር ውስጡ ያለው እና ዘጋቸው ማለት ነው። ተዘጋ አንድ ሲሞክረው እንትኑ ሹፌሩ ጠራ። ስልኩ እየጠራ ነው። እባስ ውስጥም የለም። ቀጥታ አሁን ኤምባሲ ነው ውስጥ ነው መግባት ያለብን አለ። ና ውስጥ ስንገባ፣ ስንበረብራት ከቦርሳዋ የለም። ምኖ ውስጥ እንዳደረገችው አለ አለም አላህ ብቻ ነው የሚያውቀው ማለት ነው። እና ድጋሜ ሲቀጠቀጥ ሲሞከር ቢደወል ቢደወል ምን ቢደወል ለአስራ አምስት ቀን ያክል ተደወለበት ማለት ይቻላል። ያው እቤትም መጥቼ ቤት ያሉት ጓደኞች ይቀጠቅጣሉ፣ ተስፋ አይቆርጡም ማለት ነው። ይደውላሉ፣ ይደውላሉ አንድ ቀን ይከፈታል በማለት ማለት ነው፣ ግን አልተከፈተም። ጀዋሌ እንደዛ አድርጋ ወሰደችው እላችኋለሁኝ። ከዛንም ጀዋሌን ተሰርቆ ለሰላሳ ቀጠሩን ለነገ ቀጠራላችሁ ያሉን የነበሩ ሰው ወይ ለሰላሳ ቀጠሩን ማለት ነው በሰላሳ ወረቀት ቁጥር አስራ አራት ህጄ ወረቀቴ ላይ የተመታበት ቁጥር ቀን ሰላሳ ይላል። በቃ እንዲሁ ተናዲጅ በህይወቴ የኔ ተናዲጅ አውቃለሁ። እንደዛን ጊዜ ተናዲጅ ካፍቶኝ የማያቅም ተናዲጅ የማያላቅም ማለት ነው። በጣም ከፋይ ተናደርኩ፣ አለቀስኩ። ለምን እዚህ ጋ ወይ ተመላልሽ ተመላልሽ፣ ወይ ተገንዘብ ያልሆንኩኝ፣ ወይ አገር ተመግባቱ አልሆንኩኝ። በጣም ብዙ ነገር ማለት ነው። በጣም ተበሳጨሁኝ። ሰውዬው ጠፋ ላይ የሚጠፋ የልጄ የድፍ ንባሲ የሚያልቅበት እና የኔ አሻራ የምሰጥበት ቀጠሮም አንድ ቀን ሆነ። አላስም መላ የለውም። ቀጥታ እኔና የሚጠይ ጉድር ጉድር እያልን ቤታችን መጥተን ቆጫል። እንደገና አንድ አዲስ ተመዝግበን ማለት ነው። እንደ አዲስ ምዝገባ ደግሞ ስንመዘገብ ያው ታውቃላችሁ ከሐጅ በኋላ ነው ያሉት ከሐጅ በኋላ እንግዲህ አላህ ሱብሐነሁ ወተዓላ ካለ ከፈቀደ ኢንሻአላህ ይከፈታል እንሄዳለን ብለን ተስፋ እናደርጋለን ማለት ነው። ያዛጋሪ ቺቺ ዴበኬ እናቴ እና ሄውላችሁ እንደዛ እንደዚህ እላችኋለሁኝ እና ጀዋሌን ተሰረቅኩኝ ኢትዮጵያ አዲስ አበባ ምናምን ነገር ነበረ ጀዋል የሚሞጨልፍ ያለው ግን እዚህም አለ የሌባላ መሉድ ያቦ ይልሳል ለሚባለው አንዳንድ ነገሮች ውስጡ ያሉ ነገሮች ሸሪሃው ምናምን ነው እንጂ ለእኔ አስፈላጊ ነገሩ ስልኩ ምንም ነው ምክንያቱም ታንዳይሉ ሁለት ጊዜ ተፈትቶ ተሰርቷል ተበላሽቶ ማለት ነው ሚጣየ እየጣለችው እየወረወረችው ወላ ይሄ ነው የምላችሁ የባልቴ ጥርስ መስሏል። ተገረማምጧ ተገረማምጧ፣ ካላይ እንደው ምኑ ራሱ ምኑ አጓጉቷት ራሱ እንደወሰደችው አላቅም። አዲስ ቢሆን የሚያጓጓት ነገር ሊኖር ይችላል። ያን ያን ያክል የሰው ገንዘብ ማንጠየፍ ከሆነ ሊያጓጓን ይችላል። ገባችሁ? ግን አዲስ አይደለም አሮጌ ነው። ሊያዩት እንኳን ራሱ ተላይ እንኳን እራሱ ይሄን እንትኑን ሻሻውን ራሱ አላስቀየርኩትም። ለምን በቃ ታስቀየርኩትም ለህር ስላስቀይረዋለሁኝ አሁን ላይ ባስቀይረው ባላስቀይረው ሚጣየ ስለምትጥላው ስለምትወረውረው መልሶ ያው ነው የሚሆነው። ምን እንትን አባባል ብዬ ትቸዋለሁኝ። አረ እና አታወርቂያለሽ፣ ትቸዋለሁ ማለት ነው። ስለዚያ እንደዚያ ግር ምጥምጥ ያለ ስልክ ብድግ አድርገው ሲወስዱ፣ ሱብሃና አላህ። እሷም ልኮን ትችላለሽ፣ እሷም ላኮን፣ ሌላም ሰው ሊሆን ይችላል። ማንም ይሁን ማንም፣ ወላኪን ግን እኔ ጀዋል ወሰዱት ማለት ነው። እንደ ምን ዋጓጉታቸው እንደወሰዱት እራሱ ወላሂ፣ ያ አላህ በጣም ነው የሚያጅበኝ እስካሁን ድረስ፣ በጣም ነው የሚያጅበኝ እስካሁን ድረስ ማለት ነውና እንደዚህ ሆኖ ጅዳ ኤምባሲ ማን ነው ሹሜ ሺ ሂደን ስንመጣ ባስ ላይ ሞጭ ለፍ አደረጉ፣ ስልኬን ማለት ነው። ወደፊት ወደ ኤምባሲ የምትሄዱ ሹሜ ሺ የምትሄዱ በጥንቃቄ ስልካችሁን ከቦርሳችሁ እንዳትዋጡ፣ በጎናችሁ ተቀመ ወደ ተቀመጡ ሰዎችን ቦርሳችሁን አዞራችሁ እንዳትይዙ። ያው አብዛኛውን ኢጃዛ ቤት ለሊት አንተኛ ምንተኛው ቀን ነው ኤምባሲ ደግሞ ስንሄድ የምንሄደው ከፈጅር ቀደም ብለን ስለሆነ ለሹመሺ የምትጠሩት ከሆነ ከፈጅር ቀደም ብላችሁ ስለምትጠሩ በዚያን ሰዓት እንቅልፍ ይደራረባችኋል ማለት ነው። እንቅልፍ አትተኙ፣ እንቅልፍ ሊያሸልባችሁ ይችላል። ቦርሳው በእነሱ ፊት ለፊት ከሆነ ተቦርሳችሁ ራሱ አውጥተው ሊወስዱት ይችላሉ ማለት ነው። ወላሂ፣ ስንት አላህን የማይፈራ ሞልቷል። ሀቂቃ ማለት ነው። እንግዲህ እዛች ሴትዮ ጋራ አራት ቀን ሙሉ አብረን ስንመላለስ የነበርነ ታያኛለች። ሌሊት እንቅልፌን አጥቼ እንት እንዲንትን ማለት ነው ከዛ ከዚህ እያልኩኝ ግን አላህን የማይፈራ ሰው እንዴት ሙጭልፍ ያደርጋልና፣ ጥንቅቅ ብሎ ስላችሁ ነው። ወደፊት ኤምባሲ የምትሄዱ ሰዎች ወደፊት ኤምባሲ ሹመሺ በባስ ምናምን የምትሄዱ ሰዎች፣ ያው መሽም ኤምባሲ ሹመሺ ሳንል አገራችን መግባት አይቻልም ማለት ነው። እና ስለዚህ አትቺ ዘህድ ይቆማል እና እንዴ ዘናውላችሁ አለ ሁሉ እዚህ፣ በዚህ መልኩ ጀዋሌን ተዘርፌ መጣሁኝ። ኤምባሲ ሄጄ አገር መግባቱም ሳይሳካ ቀረ። ኢንሻአላህ ተስፋ አልቆርጥም። እነሱ ስልኩን ቢወስዱትም ሌላ ትርፍ ስልክ ቤት ስለነበረኝ ያልተቸገርኩም። አልሐምዱሊላ ወሽኩር። ያው መስመር ነው እንጂ መስመርም ያው ለሸበካ የሆነ ብዙም ስላልሆነ ነው እንጂ መስመርም ራሱ ካንዴ አይል ሁለት ነበረኝ ቤት ራሱ ማለት ነውና አልሐምዱሊላ ረብል አለሚን እና እንዲዛ ነው እላችኋለሁ ወዶችዬ፣ ኢቃማየን ባስበለቅኩት በሦስት ሳምንቱ ነው መሰለኝ።

ወደዛ ወደ ላይ ይሄ በበላያችን ይሄ ዛፍ ነው። በነገራችን ላይ ጨርሶ ኢንሻአላህ ደስ ይላል። ሙቀት ነው ወጥቶ፣ አሁን ላይ ግን ዛፉ እንደዚህ ሰላም ነው። ተቀመጡ። ቅዝቃዜ ያለው ደህና ነው፣ ምንም አይልም። ተላስቶ ይሄን ይመስላል ዙሪያው መጫወቻው ማለት ነው።